ቤታችሁን የውስጥ ሊሾ ለማሰራት እንዲሁም ውስጡን ለማስገረፍና ውጪውን ሁለት በአንድ ግርፍ ለማስገረፍ ላሰባችሁ እጅግ በጣም ወሳኝ የሆነ ቪዲዮ ነው። በተለይ በቅርብ ማሰራት ላሰባችሁ ይህም ቪዲዮ ብትመለከቱት እጅጉን በጣም ይጠቅማችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ደህና ናችሁ? አብደላህ ቤተሰቦች ሁሉ ሰላም ሁሉ መልካም ነው ወይ? አልሐምዱሊላህ ሁሉ ሰላም ነው። እናንተ በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያስኩላችሁ። ግርፍና ሊሹን በተመለከተ እንዲሁም የውስጥ ግርፍ የውጭ ሁለት ባንድ ግርፍና የውስጥ ሊሹን በተመለከተ በአሁኑ ሰዓት ግርፍ ለማስገረፍ ምን ምን ማቴሪያል ያስፈልገናል? ጠቅላላ ብሎስ በብር ደረጃ ምን ያክል ብር ያስፈልገናል? እያንዳንዱ በዝርዝር የምናይ ነው የሚሆነው። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል መክቷን በመጫን ቤተሰብ ሆኑ የዘወትር ተከታታዮች፣ እንደተለመደው ላይክ፣ ሼር ማድረጋችሁን አትርሱ። እጅግ በጣም ወሳኝ የሆነ መረጃ ነው። ሰፊ የሆነ ማብራሪያም ይኖረዋል። ይህን ቪዲዮ የተመለከቱት እጅግ በጣም ተጠቀሙበታላችሁ። በቅድሚያ እንግዲህ ስለ ማቴሪያሉ ከመግባቴ በፊት ስለ ውስጥ ልስንና ጥቅጥቅ አንዳንድ ነገር ልላችሁ ፈልጋለሁ። ለምሳሌ ይህ ቤት እንደምትመለከቱት አሁን የምታውት እቃ ቤት ነው፣ ውስጡ ልስን ነው የተለሰነው። እንዲሁም ደግሞ የልጆች መኝታ ክፍልም ይህ ማለት ነው። ይህም በዚህ መንገድ ግድግዳው ጭቃ ልስን ነው የሆነው። ይህ ማለት ምንድን ነው ውስጡ አይገረፍም ማለት ነው። ልስን ከሆነ አይገረፍም ምንድነው የሚሆነው ወይ ቻክ ነው የሚሰራው ወይንም ደግሞ ኖርማን ቀብ ጀሶ ቀበታችሁ ከዛ ላይ ቀለም ቀበታችሁ መኖር ትችላላችሁ። የመኝታ ክፍልና እንዲሁም ሳሎን ደግሞ በምታዩት መልኩ ተገርፏል። ይህ ሳሎኑ ነው። ይህ ደግሞ ጥቅጥቅ ነበር። ግዴታ መሆን አለበት። ጥቅጥቅ የሆነ ቤት ውስጡ መገረፍ አለበት፣ ወይንም ደግሞ ቻክ ወይም ጅብሰም መሰራት አለበት። ጥቅጥቅ ከሆነ ማለት ነው። ይህንን በቅድሚያ ማወቅ ይኖርባቸዋል። እናንተ ለምሳሌ ውስጡን ጅብሰን ማሰራት ካልፈለጋችሁ ምንድን ነው የሚሆነው? ወይንም ማስገረፍ ካላሰባችሁ ልስን ታደርጉታላችሁ ቀጥታ። ምንድን ይሆናል? ቀለም፣ ኖርማል ቀለም፣ ጀሶ ቀብታችሁ ቀለም መጠቀም ትችላላችሁ ማለት ነው። ግዴታ ግን በምታዩት መልኩ ውስጡም እንደዚህ እንደውጩ ጥቅጥቅ የሚሆን ከሆነ ምን ያስፈልገዋል? ግርፍ ወይንም ደግሞ ቻክ መሰራት ይኖርበታል። ይህንን አውቃችሁ ስታስመርጉ ማስመረግ ይኖርባችኋል። ይህንን ሀሳብ ያስቀደምኩላችሁ አንዳንድ ጥያቄዎች በውስም ስለምትጠይቁኝ ነው። ውስጡ ጥቅጥቅን የተደረገው እኔ ደግሞ ጅብሰም ማሰራት ወይም ማስገረፍ አልፈልግም፣ ቀለም ዝም ብዬ ጀሶ ቀብቼ መኖር እችላለሁ የሚል ጥያቄዎች ስለሚመጡ ነው ይህን ያልኳቸው። ስለዚህ ውስጡ ጥቅጥቅ ከሆነ ቻክ ወይም ግርፍ ያስፈልገዋል። እናንተ ቀለል አድርጋችሁ ጅብሰምን ማሰራት ማስገረፍም ካላሰባችሁ ጭቃውን ስታስመርጉ ልስን ማድረግ ይኖርባችኋል ማለት ነው። ይህንን ለማለት ነው። ሌላው እንግዲህ ውስጥ ሊሾ በዚህ መንገድ ተሰርቷል። አሁን የምትመለከቱት እንግዲህ አርማታ ተደርጓል። ከዚህ ላይ እንግዲህ ማንካ ሊሾ እየተሰራ ይገኛል። ከውስጥ ሊሾ እንዲሁም የውስጥ ግርፍ ጠቅላላ አድርጌ ያ ማለት የሳቡነ መነግራችሁ እኔ እዚህ ቤት ላይ ሁለት ሳሎንና መኝታ ክፍል ነው ግድግዳው የተገረፈው። እኔ ግን ጠቅላላ አድርጌ ለውስጥ ግርፍም እንዲሁም ደግሞ ሊሾም ለውጩም ሁለት በአንድ በአሁኑ ሰዓት ሰባ በስ ስምንት ወይንም ሰባ ሶስት ቆርቆሮ ቤት ለሰራችሁ እያንዳንዱ ሊሾና የውስጥ ግርፍን እንዲሁም ደግሞ የውጭ የሁለት በአንድን በነጠላ አድርጌ እያንዳንዱ ስንት ብር እንደሚያስፈልግ እዚህ ቪዲዮ ላይ የምነግራችሁ ነው የሚሆነው። በቅድሚያ እንግዲህ ከውጭ ከሁለት በአንድ ግርፍ የምንጀምር ይሆናል። ጭቃ እንግዲህ ውጩ ከተመረገ በኋላ ሁለት በአንድ የውጭ ግርፍ ለማስገረፍ ከሚያስፈልጉን ማቴሪያሎች አሸዋ ነው አሸዋ በትንሹ ሲኖ በስድስት ጎማው አንድ ሲኖ ያስፈልጋቸዋል ሲሚንቶ እንደ የአካባቢያችን ይለያያል እኛ አካባቢ ላይ አሁን ላይ በስድስት ጎማው የሚመጣው 12 ሽ ብር ነው በትልቁ ሲኖ ከሆነ ደግሞ 23 ሽ ብር ነው የሚመጣው ስለዚህ በስድስት ጎማው አሸዋ አንድ ሲኖ ያስፈልጋል 12 ሽ ብር ሲሚንቶ 18 ኩንታል ያስፈልጋቸዋል ሁለት በአንድ ለማስገረፍ የውጭን ማለት ነው አሁን ላይ ሲሚንቶ 1450 ነው እኛ አካባቢ ላይ የሚሸጠው። አንዳንድ አካባቢዎች እስከ 1300 የሚሸጥባቸው አካባቢዎች አሉ። እንደ አካባቢው ይለያያል። ስለዚህ 18 ኩንታል በ1450 26100 ብር። ሽቦ አራት ጥቅል ያስፈልገዋል በ2200 ብር። እንግዲህ የግርፍ ሽቦ እጅግ በጣም ነው የጨመረው። ስለዚህ የአራቱ 8800 ብር የሚስማር ነው ሚስማር 15 ባኩ ያስፈልጋቸዋል። አሁን እየነገርኳቸው ያለው የውጭ ሁለት በአንድ ግርፍ ነው ማለት ነው። ሚስማር አንድ ባኮ 900 ብር ገብቷል። የ15 አምስቱ 13500 ብር። ሌላው እንግዲህ ለሁለት በአንድ ግርፍ ለውጭ የሚያስፈልጉት ማቴሪያሎች አሁን የጠቀስኩላችሁ ናቸው። አሸዋ እንዲ ሲኖ፣ ሲሚንቶ 18 ኩንታል፣ ሽቦ አራት ጥቅል፣ ሚስማር 15 ባኮ፣ ከዚህ ውጭ የትራንስፖርት ያ ማለት ሲሚንቶ ማቅረቢያ እስከ 3000 ብር እንደ ቦታው ርቀት ይወሰናል። ያው ብዙ ጊዜ ትራንስፖርቶች ቅርብ ይሆናል፣ ከተማ መሀል ላይ ወደ ገጠር ምትወስድ ከሆነ ከዚህም በላይ ይጨምራል ማለት ነው። የሚያስፈልጉት ማቴሪያሎች እነዚህ ይመስላሉ። ሌላው የባለሙያ ነው። ውጭን ሁለት በአንድ ለማስገረፍ እስከ 20 ሺ ብር የባለሙያ ያስፈልጋል። ጠቅላላ ሁለት በአንድ ለማስገረፍ 83400 ብር አካባቢ የሚያስፈልጋችሁ ይሆናል። ያ ማለት የውሃ ማጠጫ 15 ቀን ይጠጣል። እነዚህ እነዚህ ነገሮች እዚህ ላይ ያልተካተቱም የማቴሪያሉ ብቻ ናቸው እዚህ ጋ ያሉት ማለት ነው። ምክንያቱም 15 ቀን ጧት ማታ መጠጣት ስለሚኖርበት ራሳችሁ ካጠጣችሁ ኦኬ፣ ካልሆነ ደግሞ በሰራተኛ ነው። ከዚህ ሂሳብ ውጭ እስከ 83400 ብር ሁለት በአንድ ለማስገረፍ የሚያስፈልጋችሁ ይሆናል። ሌላው እንግዲህ ውድ ተመልካቾች ስለ ውስጥ ግርፍና ሊሾ ይሆናል። ይህ ቤት እንግዲህ ውስጡ በምታዩት መልኩ ሊሾ የተሰራ ነው። ከዚህ በተጨማሪ ግድግዳው ኮሊደር ተገርፏል፣ እንዲሁም መኝታ ክፍል ተገርፏል። ግድግዳው ማለት ነው። ሳሎኑም ተገርፏል። ለዚህ የውስጥ ሊሾን ጨምሮ ደግሞ ምን ያህል ፈጀ የሚለውን እያንዳንዱ በዝርዝር የምናይ ይሆናል። አሸዋ አንድ ሲኖ ወስዷል በትልቁ 23 ሺ ብር። ድንጋይ አንድ ሲኖ በስድስት ጎማው ማነው በትልቁ ይሄም አስር ሺ ብር ያ ማለት አሸዋና ድንጋይ እንግዲህ ሂሳባቸው ይለያያል። ድንጋይ በቀላሉ በቅርቡ መገኘት ስለሚችል በትልቁ አስር ሺ ብር ነው አሸዋ ሀያ ሶስት ሺ ብር ጠጠር አንድ ሜትር ኩብ ያስፈልገዋል ሶስት ሺ ሶስት መቶ ብር እስከ ማስመጫው አንድ ሜትር ኩብ አንድ ሺ ስምንት መቶ ብር ነው ማስመጫ እስከ አንድ ሺ አምስት መቶ ጠቅላላ ሶስት ሺ ሶስት መቶ ብር ሲሚንቶ ሰላሳ አምስት ኩንታል ወስዷል በአንድ ሺ አራት መቶ ሀምሳ ሀምሳ ሺ ሰባት መቶ ሀምሳ ብር የግርፍ ሽቦ አምስት ጥቅል በሁለት ሺ ሁለት መቶ አስራ አንድ ሺ ብር ሚስማር አስር ባኮ ወስዷል በ900 ብር 9000 ብር። አሁን እየጠቀስኩላችሁ ያለው እንግዲህ የውስጡ ነው። ያ ማለት የሳሎንና የመኝታ ክፍል እንዲሁም የኮሊደር ማለት ነው። ሌላው ትራንስፖርት ሲሚንቶ ማምጫ እስከ አራት ሺህ ብር የባለሙያ ሰላሳ አምስት ሺህ ብር ማለት ነው። ውስጡን ለማስገረፍና ሊሾ እቃ ቤትና መኝታ ቤት ሲቀር መቶ አርባ አምስት ሺህ ሀምሳ ብር ወስዷል ማለት ነው። ጠቅላላ እንግዲህ የውጭ ሁለት በአንድ ግርፍ ሰማኒያ ሶስት ሺህ አራት መቶ ብር ብያቸዋለሁ። ጠቅላላ ስንት ደምሩት፣ ሁለት መቶ ሀያ ስምንት ሺህ አራት መቶ ሀምሳ ብር አካባቢ ወስዷል ማለት ነው። ያ ማለት ውድ ተመልካቾች እንግዲህ ማቴሪያሎችና በተለይ ሲሚንቶና ድንጋይ በተመለከተ አንዳንድ አካባቢዎች አሸዋ በጣም ውድ የሚሆንባቸው ቦታዎች አሉ። ለምሳሌ እስከ አርባ ሺ ሰላሳ ሺ የሚመጣባቸው ቦታዎች አሉ። አሸዋው የአካባቢያቸው አሸዋ ለግርፍም ሆነ ለሊሾ ስለማይሆን ርቀት ካለው ቦታ በወሰዳቸው ቁጥር፣ ኪሎ ሜትሩ በራቀ ቁጥር ግዴታ ሂሳቡ ይጨምራል ማለት ነው። ውድነት ተከበራችሁ ተመልካቾች ልብ ልትሉ የሚገባው ነገር የማቴሪያሎች እንደየአካባቢያችን ታስቡታላችሁ የሚወስደው የማቴሪያል መጠን ግን የጠቀስኩላችሁን ይመስላል። ለምሳሌ ሲሚንቶ ሁለት በአንድ ሰባ በስምንት የሆነ ቤት ወይም ሰባ ሶስት ቆርቆሮ ቤት ለማስገረፍ አስራ ስምንት ኩንታል ያስፈልገዋል ካልኳችሁ የስሚንቱን ዋጋ እንደየአካባቢያችሁ ታስቡታላችሁ ማለት ነው። መጠኑ ግን ይህንኑ ይወስዳል። ሌላው ስሚንቶ ማነው አሸዋ ነው። አሸዋ እኛ አካባቢ ላይ 23 ሺህ የሚመጣው በትልቁ እናንተ አካባቢ ላይ እስከ 40 30 የሚመጣበት አካባቢዎች ስላለ ሂሳቡን እንደየአካባቢያችሁ ትሰሩታላችሁ። ምክንያቱም እኛ አካባቢ ላይ ያለው ሂሳብ ሌላ አካባቢ ላይ ስንሄድ ተመሳሳይ ስለማይሆን ግልጽ የሆነላችሁ ዘንድ ነው። በእርግጥ በተደጋጋሚ ነው በዚህ ጉዳይ የምነግራችሁ። ውድ ተመልካቾች የዛሬው መረጃ እንግዲህ ይህንን ይመስላል። ግልጽ የሆነላችሁ ዘንድ ሁለት በአንድ 78 የሆነ ቤት ለማስገረፍ ላሰባችሁ እስከ 83 ሺ አራት መቶ ብር ይዛችሁ ይህን ስራ መጀመር ይኖርባቸዋል ማለት ነው። በተለይ ደግሞ እነዚህ አሁን የጠቀስኩላቸው ማቴሪያሎች ከዚህ በላይ የሚመጣባቸው አሸዋና ድንጋይ ከዚህ በላይ የሚሆንባቸው አካባቢዎች ከሆኑ ከዚህ በላይ ሊወስድ ስለሚችል ይህን ነገር ማወቅ ይኖርባችኋል ማለት ነው። የዛሬው መረጃ ይህን ይመስላል። ቪዲዮ ላይክ፣ ሼር አድርጉ። በሌላ ቆንጆና ሪፍ ቪዲዮ እስከምንገናኝ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረህመቱላህ ወበረካቱ